ካፕከት አፕሊኬሽንን ለቪዲዮ ኤዲቲንግ ብቻ ነው የምትጠቀሙት? እንደዛ ከሆነ እጅግ በጣም ተሳስታችኋል። ዛሬ በዚህ ቪዲዮ በካፕከት አፕሊኬሽን ብቻ እንደነዚህ አይነት የሚገራርሙ የሆኑ ተምኔሎችን በሁለት ደቂቃ ብቻ ፈጠን ካላችሁ ደግሞ በአንድ ደቂቃ ብቻ እንዴት አድርጋችሁ እንደምሰሩት አሳያችኋለሁ። ሌሎች አፕሊኬሽኖች ጊዜያችሁን እየፈጁባችሁ ከሆነ እንደዚሁም እጅግ በጣም ብዙ ፕሮሰሶች ካሏቸው በአራት ወይ በአምስት ስቴፕ ብቻ በካፕከት አፕሊኬሽን የሚገርም ተምኔል ሰርታችሁ ለቪዲዮቹ መጠቀም እንደምትችሉ በዚህ ቪዲዮ አሳያችኋለሁ ማለት ነው። ሁላችሁም ወደዚህ ቪዲዮ ከመግባት ከመጣችሁ በፊት ለዚህ ቻናል አዲስ ከሆናችሁ እጅግ ጠቃሚና ቁም ነገር አዘል ቪዲዮዎች የሚመቿችሁ ከሆነ ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። ቀጥታ ወደ ቪዲዮ ሄድ፣ ወደ ስልካችን እንሄድና እያንዳንዷን ስቴፕ አሳያችኋለሁ ማለት ነው። እናንተም ያንን ስቴፕ በመተግበር ተምኔላችሁን በአንድ ደቂቃ ብቻ ሰርታችሁ ለቪዲዮችሁ መጠቀም ትችላላችሁ ማለት ነው። አውቃለሁ በቪዲዮ ኤዲቲንግ አፕሊኬሽን እንዴት ተደርጎ ፎቶ ኤዲት ሊደረግ ይችላል ትችላላችሁ ግን አሁን አሳያችሁ እንዴት አድርገን ነው ኤዲት እንደምናደርገው። እጅግ በጣም ብዙ ሰዎች ዘንድ ስፔሻሊ ስልክ ተጠቃሚዎች ዘንድ ተወዳጅ በሆነው በካፕከት አፕሊኬሽን ተምኔላችንን እንዴት አድርገን እንደምንሰራው በደንብ አሳያችኋለሁ ማለት ነው። ይህን ቪዲዮ ከመጀመሪያው እስከ መጨረሻው ማየት እንዳትረሱ። ወደ ቪዲዮ እንሂድ። መጀመሪያ እንግዲህ ካፕከት አፕሊኬሽናችንን እንከፍታለን። ካፕከት አፕሊኬሽንን ከከፈት እንደዚህ አይነት ኢንተርፌስ የምታውቁት ነው። ቪዲዮ ላይ እንደዚህ አይነት ኢንተርፌስ አለው ካፕከት አፕሊኬሽን ። ስለዚህ ያንን የምናደርጋለን። ኒው ፕሮጀክት የሚለውን ክሊክ እናደርጋለን። ኒው ፕሮጀክት ስንል እዚህ ጋር ቪዲዮ እና ፎቶ የሚላለን። ስለዚህ እኛ የምንፈልገው ፎ ፎቶ ኢዲት ማድረግ ስለሆነ እዚኛዋ ፎቶ የምትለዋን ክሊክ እናደርጋለን። ባክግራውንድ መጀመሪያ ከተለያዩ ዌብሳይቶች አውርዱ ማለትም ከጉግል ላይ ራሱ አውርዱ ና እናንተ ከለሩ አጀስት አደርጋችሁ ኮፒራይት፣ የተለያዩ ነገራቶች ኢፌክት እንዳያደርጓችሁ ማድረግ ትችላላችሁ ማለት ነው። እንዴት እንደምናደርገው አሳያችኋለሁ እሱንም። ስለዚህ ባክግራውንዶች ያወረድኳቸው ባክግራውንዶች አሉ እዚጋ አንድ ሶስት ማለት ነው። ስለዚህ አንዱን ክሊክ አደርጋለሁ። ለምሳሌ ይሄኛውን ክሊክ ላደርግ። ይህንን ክሊክ አደረግኩኝ። ስለዚህ ሰሌክት አድርግ የምናደርጋለሁ ማለት ነው። አዳረገዋለሁ ማለት ነው። እንትን ላይ ማለት ነው። ስለዚህ መጀመሪያ ልንሰራው የሚገባው ነገር እዚህ ጋር እናስተውል የሚገባው ነገር አስፔክት ሬሾችንን ለዩቲዩብ ማስተካከል ይኖርብናል ማለት ነው። ስለዚህ አስፔክት ሬሾ የሚል እዚች ጋር እናገኛለን ማለት ነው 16 ሬሾ 9 አድርገን ክሊክ እናደርገዋለን። ይህንን ኦኬ እንለዋለን ማለት ነው። ሬሾችን በዩቲዩብ ሬሾ ሆነ ማለት ነው። ትንሽ ዙም እናደርገው ይህንን፣ ይህን ክሊክ አድርገን ትንሽ ዙም እናደርገዋለን ማለት ነው። በሁለት ጣታችን እንደፈለግን እኛ እንደፈለግ ነው ዙም ማድረግ እንችላለን ማለት ነው። ስለዚህ ከመጀመሪያው እንሂድና ቀጣዩ ስቴፕ የሚሆነው ደግሞ ኦቨርላይ ላይ መጨመር ነው ማለትም ተምኔላችንን ወይም ሀሳባችንን ይገልጽልናል ብለን የተነሳ ነው ፎቶ አለ። ስለዚህ ያንን ፎቶ ምንድነው የምናደርገው ማለት ነው? እዚህ ጋር እንጠቀመዋለን ማለት ነው። ያዘጋጀው ፎቶ አለ እሱን እንጠቀማለን ማለት ነው። ተምኔል ላይ ፎቶአችንን እንዴት አደርገን ነው የሚለውን ቪዲዮ ሰርችላችኋለሁ ገብታችሁ ማየት ትችላላችሁ። ስለዚህ ቀጣይ የሚሆነው ስቴፕ ምንድነው ማለት ነው? ኦቨርላይ ይሆናል ማለት ነው። ኦቨርላይ የምትሉ አነካለን ከዛ አድ ኦቨርላይ እንለዋለን ማለት ነው። የተነሳ ነው ያለነው ፎቶ እናስገባለን ማለት ነው። ለዚህ ሰሌክት አድርገን አድ እንለዋለን ማለት ነው። ገባ ፎቶአችን እዚህ ጋር ጥግ ላይ እናስቀምጠዋለን ማለት ነው። እዚች ጋር አስቀመጥ ነው። ስለዚህ ይህንን ፎቶ ምን እናደርጋለን ማለት ነው። ባክግራውንዱን ሪሙቭ ማድረግ አለብን። ካፕከት ደግሞ ለዚህ አይታማም የራሱ የሆነ ባክግራውንድ ሪሙቨር ኤአይ ያለው። ስለዚህ በእሱ እንጠቀማለን ማለት ነው። ይህንን እነካና እዚህ ጋር ምን የሚላለ እዚህ ጋር ሪሙቭ ባክግራውንድ የሚላለ ሪሙቭ ቢጂ ወይም ሪሙቭ ባክግራውንድ የሚላለ ክሊክ እናደርገዋለን። ከዛ አውቶ ሪሙቫል የሚለውን እነካለን። ስለዚህ ሪሙቭ አድርጎልናል በዚህ መልኩ ማለት ነው። እኛ በምንፈልገው ዙም እያደረግን ዙም ኢን ዙም አውት እያደረግን ፎቶችንን አጀስት እናደርገዋለን ማለት ነው። ስለዚህ አሁን ቀጣይ የሚሆነው ስቴፕ ደግሞ የምንፈልገውን ቴክስት አድ ማድረግ ነው። ስለዚህ እዚህ ጋር ቴክስት የምትላለች ቴክስት የምትለው አንክሊክ እናደርጋለን። አድ ቴክስት የምትለዋን ክሊክ እናደርጋለን። ከዛ አድ ቴክስት የምትለው ክሊክ አድርገን እዚህ ጋር ቴክስት መጻፊያችን መጥቷል ማለት ነው። እዚህ ጋር ከዛን ቴክስታችንን እንጽፋለን ማለት ነው። ቴክስት ለምሳሌ ልጻፈን እዚህ ጋር ተምኔል ተምኔል ተምኔል ብዬ ጻፍኩኝ። እያንዳንዱን ቴክስት አንድ ላይ ባጽፉት ጥሩ ነው። የተለያየ አይነት ዲዛይን እንድንጠቀም ማለት ነው። ስለዚህ ችን ዙም እናድርጋትና እዚች ጋር ዙም አድርገን አስቀመጥና ማለት ነው። ተምኔል የምትለዋን እዚጋ ማስቀመጥ ፈለግኩኝ። ስለዚህ ከዛ እዚጋ ምን እናርጋለን? ፎንት የምትላለች እዚጋ ፎንት የምትለዋን እንነካታለን ማለት ነው። ስለዚህ ፎንት የምትለዋን ማይ ፎንት፣ እኔ ከዚህ በፊት አድ ያደረኩት ፎንት አለ እዚጋ። ትሬንዲንግ ትሬንድ የሆኑ ፎንቶችን ለእንግሊዝኛ እሱ ያመጣላቸዋል። እናንተ የራሳቸውን ፎንት እዚጋ አድ ብላችሁ ታስገባላችሁ ማለት ነው። ማይ ፎንት የምትለዋን ትነኩና አድ ትላላችሁ። ቀጥታ ወደ ስልክ ስቶሬጅ ሪጃችሁ ይወስዳችኋል ማለት ነው። እዛ ስቶሬጃችሁ ላይ ከገባችሁ በኋላ ማይፎንት የምትለው አንተ ነኳት አላችሁ። ከዛም ማይፎንት የምትለዋን ከነካችሁ በኋላ ቀጥታ ምንድን ነው የምታደርጉት? እዚህ ጋር ፋይል የሚለው ላይ ትገቡና ፎንታችሁን ያስቀመጣችሁበት ፎልደር ላይ ቼክ ታደርጋላችሁ ማለት ነው። እኔ አሁን እነዚህን ፎንቶች አድ አድርጊያቸዋለሁ። ፎንቶቹን በተመለከተ የተወሰኑ ፎንቶችን ቴሌግራማችን ላይ አስቀምጠንላችኋል። ቴሌግራም ቻናላችን ዲስክሪፕሽን ቦክስ ላይ ታገኙታላችሁ። እዛ ገብታችሁ ጆይን በማድረግ ቴሌግራም ቻናላችን ላይ ያሉትን ፎንቶች ዳውሎድ አድርጋችሁ ለራሳችሁ መጠቀም ትችላላችሁ። የተለያዩ ፎንቶችን የተለያዩ አፕሊኬሽኖችን እናንተ ይጠቅማሉ ያልናቸውን እዛ ቴሌግራም ላይ የምናስቀምጥላችሁ ይሆናል ማለት ነው። ስለዚህ እዚህ ጋር የምንፈልገውን ፎንት አድ እናደርጋለን። ሁለቱም ፎንቶች አድ አድርግያለኝ ወደኋላ እንመለስና እኔስ አድ ስላደረግኩት እዚ ጋ ማይ ፎንት የሚለው ላይ ነካውኝ ስለዚህ ጋ ቤላ ህዳሴ የምትላለችኝ ይሄው በዚህ መልኩ አስተካክሎልኛል ማለት ነው ፎንቴ ይቺ ናት ማለት ነው ተምኔል ለጠቀማት የፈለግኩት ፎንት ናት ይቺ ስለዚህ በዚህ መልኩ ከፍ ካደረግኳ በኋላ ሳይዟል አሁንም ከፍ ትንሽ ላርጋትና ከፍ ካደረኩ በኋላ እዚች ጋር አስቀምጣታለው ማለት ነው። ከዛ እዚህ ጋር ካደረኩ በኋላ ቀጣይ የሚሆነው ስቴፕ ምንድን ነው? ለእናንተ ቀስ ብዬ እያሳየዋችሁ ነው እንጂ እናንተ በአንድ ደቂቃ ትጨርሱታላችሁ፣ ይሄን ከቻላችሁበት ማለት ነው። ስለዚህ የምንፈልገው ነገር ኢዲት እናደርጋለን። አሁን ከዚህ ጋር የምንፈልገው ነገር ይሄ ባክግራውንድ እንዲኖረው ፈልጋለሁ ማለት ነው። ብቻውን ከሚቀመጥ ባክግራውንድ አሁን ሌሎች የኤዲቲንግ ቱሎች ላይ ባክግራውንድ ለማስገባት ሌሎች ሼፖችን አስገብተ ነው። ለምሳሌ ከዚህ በፊት ያሳየዋችሁ ፒክስ ላብ ላይ ምንድነው የምናደርገው ማለት ነው። የባክግራውንድ ሌላ ለማስገባት ከፈለግን የቴክስት ባክግራውንድ ሼፕ ነው የምናስገባው ማለት ነው። እዚህ ጋር ግን ራሱ ባክግራውንድ ያስገባልናል ማለት ነው። ስታይል የሚለው ላይ ስንነካ እዚህ ጋር የቴክስታችንን ስታይል የምናስተካክልበት ይሆናል ማለት ነው። እቺ ስታይል የምትለዋን ስንነካ ስለዚህ ባክግራውንድ የምትለዋን ክሊክ እናደርጋለን። ስለዚህ ይሄኛውን ባክግራውንድ መረጥኩኝ ማለት ነው። ስለዚህ ይሄኛውን ባክግራውንድ ስመርጥ ኤዲት የማረጋቸው ነገራቶች ይኖራሉ። ስለዚህ ባክግራውንድ ማለት ነው። ስለዚህ እዚህ ጋር ምን አደርጋለሁ ማለት ነው። ኦፓሲቲውን ደብዘዝ ማድረግ ከፈለጋችሁ እንደዚህ እያረጋችሁ ደብዘዝ ዲል ማድረግ ትችላላችሁ። እንትኑ ኮርነር ይሄኛው ኮርነር ላይ ያሉት ባክግራውንዱ ሬክታንግሉ ኮርነር ላይ ያሉት ነገራቶች ቻምፈር የሆኑትን እነሱን ኮርነር ለማስያዝ ደግሞ እንደዚህ እያደረጋችሁ ኮርነሩን ሰፋ ማድረግ ትችላላችሁ። እርዝመቱን በዚህ መልኩ መቀነስ ትችላላችሁ። አሁን እንደዚህ እንዲሆን ነው የፈለግኩት። ስለዚህ ቁመቱን ደግሞ ይሄኛውንም እንደዚህ ቀነስ፣ በቴክስት ልክ እንዲሆን ልኝ ነው የፈለግኩ። ስለዚህ በዚህ መልኩ ቀነስኩት ማለት ነው። እዚህ ጋ አስቀምጣታለሁ ማለት ነው ይህንን ቴክስት። ስለዚህ በፈለጋችሁት ወደ ላይ ቀና እንዲል ከፈለጋችሁ ደግሞ እዚህ ዋይ እና ኤክስ ኦፍ ሴቶችን መጠቀም ትችላላችሁ። እንዲቃና ምናምን ፈልጉ። አሁን ወደላይ ገባ እንዲል ስለፈለኩ ከታች ቴክስቶችን መጨመር ስለፈለኩ እንደዚህ ያደረኩት ማለት ነው። እንደነዚህ አይነት ነገር እንዲይዝላችሁ ከፈለጋችሁ ለምሳሌ ይሄን እንደዚህ እንዲይዝልኝ ከፈለኩኝ ከለሩ እዚች ጋ ገብቼ በከለሮቹ በእነዚህ የሚገራርም ቴክስት ስታይል እንዲይዝ ማድረግ እንችላለን ማለት ነው። ኦፓሲቲውን በዚህ መልኩ ከቀነሳችሁ በኋላ ቀጥታ የምታደረጉ ሌላው ነገር ምንድን ነው? ሌላ ቴክስት ነው። አደም እናደርገው ማለት ነው። ሌላ ቴክስት አድ እናደርግ አድ እናደርግና የዚጋ ቴክስት ይህን ቴክስት ምንም ብለው አሰራር ተምኔል አሰራር አልኩት ማለት ነው። ይሄኛው እኔ ባክግራውንድ እንዲኖሩ አልፈልግም። ስለዚህ ይህን ምን እናደርጋለን ማለት ነው። ይሄኛው ቴክስት ባክግራውንድ እንዲኖሩ ስላልፈለግኩ እዚህ ጋር ስታይል ላይ ገባና ባክግራውንዱን ኦፍ አደርጋለሁ ማለት ነው። እዚህ ባክግራውንድ ገባና ይሄንን ኦፍ አደርጋለሁ ማለት ነው። ስለዚህ ሳይዙን ደግሞ ትንሽ ዝቅ አደርገውና ከለሩን የቴክስቴን ቴክስት የሚለው ላይ ገባና ከለሩ ይሄ ቀይ እንዲሆን ነው የፈለኩት። የቴክስቴ ከለር ስትሮክ ሳይሆን ቴክስቴ የሚለው ውስጥ ገብቼ ቴክስቴ ከለር ቀይ እንዲሆን ነው የፈለኩት። እንደዚህ እንደዚህ ወይ እንዲሆን እንደዚህ ሆኖ፣ ከዛ ነጭ ስትሮክ እንዲኖረ ነው የፈለኩት። ስትሮክ ደግሞ በዚህ ጋር መጨመር ትችላላችሁ ማለት ነው። እንደዚህ ነጭ እንደ ስትሮክ እንዲኖረው ነው የፈለኩት። ስለዚህ በዚህ መልኩ ማለት ነው አሰራር አልኩኝ፣ እዚች ጋር አስቀመጥኩኝ ማለት ነው። ከዛን እዚች ጋር ከታች ደግሞ በስልክ ማለት ከፈለጋችሁ አሁን እኔ ሌላ አሁንም እዚች ጋር አዳልና አድ ቴክስት እንልና እዚች ጋር እንጨ እናመጣለን። ስለዚህ በስልክ በስልክ ብቻ በስልክ አልኩት ። ስለዚህ እቺን ሳይዟን ትንሽ ላርጋትና እዚች አካባቢ ጋር አስቀምጣት አለው ማለት ነው። ከዚህ ጋር ትንሽ እንትኗ አንግሏ፣ ትክክል ካልመጣላችሁ አንግሉን ዞር እያደረጋችሁ ዜሮ እስከሚሆን ድረስ በዚህ መልኩ ማስተካከል ትችላላችሁ ማለት ነው። ስለዚህ በስልክ የምትለዋን ፎንት ደግሞ ያው ቀየር ላርገ ቀጠን ለማድረግ ከፈለግኩኝ ፎንት የምትለዋ ላይ ገባለሁ። እናንተ እንደፈለጋችሁ አሁን እኔ ሂንቱን ያሳየዋችሁ፣ እናንተ በምፈልጉት መልኩ ፎንቶች፣ የተለያዩ ፎንቶችን ጭላችሁ መሞከር ትችላላችሁ ማለት ነው። እቺን ፎንት እንትን አልኳት ማለት ነው ማይፎንድ ስለዚህ ቺኝዋን አደረኳት ማለት ነው። እዚህ ጋር ነጭ አደረኩኝ፣ ስለዚህ በዚህ መልኩ ሰራሁኝ ማለት ነው። ከዛም በኋላ ሌላው ስቴፕ ደግሞ ምንድነው? በዚህ መልኩ ከሰራችሁ በኋላ እነዚህን ጠጋጠጋ እናርጋቸው። ወደ ሁሉንም ወደ መጀመሪያ ያዝ አደርገን ወደዚህ ጠጋ እናረጋለን። አሁንም ያዝ አደርገን ወደዚህ ጠጋ እናረጋለን። አሁንም ያዝ አደርገን ወደዚህ ጠጋ እናረጋለን ማለት ነው። ስለዚህ ይሄን የመሰለ ተምኔል ሰርተናል ማለት ነው። ከፈለግን የመጀመሪያው ቴክስት ላይ ለምሳሌ ካልተመቻችሁ ባክግራውንዱን ማጥፋት ከፈት ትችላላችሁ። እዚህ ጋር እንንካውና እዚች ጋር ዳብል ክሊክ አድርገን ወደዛ ይወስደናል ማለት ነው። ስለዚህ እኔ አሁን ባክግራውንዱ ለማጥፋት ከፈለኩኝ እዚህ ጋር ስታይል የሚለው ላይ ገመጣና ባክግራውንድ ብዬ ስለዚህ ባክግራውንድ ማረግ ከቻ ከፈለጋችሁ በዛ መልኩ ባክግራውንድ ማረግ ትችላላችሁ። አሁን በዚህ መልኩ እንትን ካልን በኋላ የሚቀረን ነገር ዋናው ነገር ሴቭ ማድረግ ነው። ስለዚህ እዚህ ጋር እንደምትመለከቱት ምን አለ ማለት ነው። እዚች ጋር ፉል ሳይዝ የምትላለች እሷን ፉል ሳይዝ እንነካት አለ ማለት ነው። ይኸው ተምኔላችን በፉል ሳይዝ ይህንን ይመስላል ማለት ነው። እንደዚህ ካደረጋችሁ በኋላ ትንሽ ጠብቁት። ትንሽ ከጠበቃችሁ በኋላ እንደዚህ የቪዲዮ ምልክቱ ይጠፋል። አሁን ከታች የቪዲዮ ምልክት ምናምን የለውም ስለ በዚህ ምን እናደርጋለን ማለት ነው። ይሄንን ቀጥታ ስክሪንሾት እንወስደዋለን ማለት ነው። ትንሽ ስንቆይ የቪዲዮ ምልክቱ ስለጠፋ ስክሪንሾት እንወስደዋለን ማለት ነው። ስክሪንሾት በዚህ መልኩ ስክሪንሾት ወስደናል ማለት ነው። ስክሪንሾት ወስደናል እንግዲህ ኤዲት ያደረግነው ተምኔላችን ጋላሪያችን ላይ ሴቭ ሆናል ማለት ነው። ከዚህ በበለጠ መልኩ ፎቶአችሁን ወይም ደግሞ የጻፋችኋቸውን ጽሑፎች የሚገራርም ዲዛይን እየሰጣችሁ ማሳመር ትችላላችሁ። በዚህ መልኩ ተምኔል ሰርተናል ማለት ነው። አሁን ተምኔላችንን ጋላሪያችን ውስጥ ገብተን እንየው ማለት ነው ምን እንደሚመስል ዘግተናል። አሁን ወደ ጋላሪያችን እንመለስና ተምኔላችን ምን እንደሚመስል ላሳያችሁ ጋላሪያችን ላይ ተመልሰናል። ስለዚህ የሰራ ነው ተምኔል ይሄንን ይመስላል ማለት ነው። ይሄኛው የስክሪንሻት ያደረግ ነው ማለት ነው። ይሄን ተምኔል እንደምትመለከቱት ይሄው ስክሪንሻት ያደረግ ነው ተምኔል ነው። ጥራቱ ምናምን እንግዲህ አይታችሁታል ምን እንደሚል ይመስል ማለት ነው። ጽድት ያለ ተምኔል የሰራ ነው ማለት ነው። ጽድት ያለ ተምኔል የሰራ ነው እንደምትመለከቱት። ታዲያ ይሄን ተምኔል እንዴት አድርገን ነው የምንጠቀመው የሚለው ላሳያችሁ። ቀጥታ ምን እናረጋለን ማለት ነው፣ ዩቲዩብ ስቱዲዮም እንገባለን ስልካችን ላይ ማለት ነው። ዩቲዩብ ስቱዲዮ ላይ እንገባለን። ዩቲዩብ ስቱዲዮ ላይ ከገባን በኋላ የ የቪዲዮዎችንን ተምኔል የምንቀይርባት ስክሪፕቶ የምትመስል ነገር አለች። ስክሪፕቶ አለች። እሷን ቼንጅ የሚለውን እነካለን። ቼንጅ የሚለውን ከነካም በኋላ ተምኔላችን ጋላሪያችን ላይ ይወስደናል ማለት ነው። በዚህ መልኩ ዙም አድርገን አስተካክለን ነው በዚህ መልኩ ተምኔላችንን ሴት አድርገን ደን የሚለውን እነካለን ማለት ነው። ስለዚህ በዚህ መልኩ የሚገርም ተምኔል ሰራን ማለት ነው። እርግጠኛ ነኝ እጅግ በጣም ብዙ ጥቅም እንዳገኛችሁበት ተስፋ አደርጋለሁ። በዚህ ቪዲዮ ያልገባችሁን ነገር እንደዚሁም ቀጣይ እንዲሰራላችሁ የምትፈልጉትን ነገር በአጠቃላይ ኮሜንት ላይ ያስቀምጡ። የተለያዩ ፎንቶችን እዚጋ የተጠቀምኳቸውን ነገራቶች በአጠቃላይ ቴሌግራም ቻናል ላይ የማስቀምጥላችሁ ይሆናል። የቴሌግራም ቻናል ቻናላችንን ደግሞ የዲስክሪፕሽን ቦክስ ላይ እና የመጀመሪያ ኮሜንት ላይ ታገኙታላችሁ ማለት ነው። ቀጣይ በሌላ ቪዲዮ እንገናኛለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉ። ሰላም